በቅርንጫፍ ደረጃ እየሰራን ያላናቸው በርካታ ስራዎች አሉ። ምክንያቱም ጥቅምትን የሚመጥን ስራ መስራት አለብን ማለት ነው። ከዚህ አንጻር አንደኛ ግብር ከፋዩን የማነቃቃት የማነሳሳት ስራዎች፣ ሁለተኛ ደግሞ የተቋሙን ስትራክቸርና አደረጃጀቱን አሰራሩን አዘምኖ ለጥቅምት በሚመጥን ሁኔታ ራሱን አዘጋጅቶ መጠበቅ ነው ማለት ነው። የጥቅምት ስራን በተመለከተ ከፍተኛ ዝግጅት አድርገናል። ከዋናው ከገቢዎች ሚኒስቴር እስከ ቅርንጫፍ ድረስ ቅድመ ዝግጅት ያው ቀድሞውን የተጠናቀቀው ይህ ሲባል ግብር ከፋዮቻችን በአሁኑ ወቅት የሚያሳውቁት ያው በኢፋይሊንግ ነው። በኢፋይሊንግ ነው የሚያሳውቀው። ይህም በተመለከተም የሲስተም ከዋናው መስሪያ ቤት ጀምሮ የሲስተም አቅም የማሳደግ አንዳንድ ከበፊት ጀምሮ የነበሩ ችግሮችን የማስተካከል ስራዎች ተሰርተዋል። ከዚያም ባለፈ ግብር ከፋዮቻችን በተለያየ መልኩ ጥሪ እያደረግን በወቅቱ እንዲያሳውቁ ጥረት እያደረግን እንገኛለን። አሁን ግብር ከፋዩ የጥቅምት ወር መሆኑን አውቆ ሊከፍል የሚገባውን በተለይም በአዲሱ የገቢ ግብር አዋጅን ራሱን አስተካክሎ እንዲከፍል የአካል የፊልድ ቪዚትም ሲደረግ ቆይቷል። አሁንም እንደቀጠለ ይገኛል ማለት ነው። በአካል የምናገኛቸው በርካታ ግብር ከፋዮችን ለማግኘት ጥረት አድርገናል። በሁለተኛ ደረጃ በድሬ ቲቪና በሀረማያ ኤፍኤም እንደዚሁም ባለን የሶሻል ሚዲያዎች ይህንም በሚመለከት በተለያየ ፕሮግራሞች በተለይም በአፋን ኦሮሞ በአፍ ሶማሌ እንዲሁም በአማርኛ የቅስቀሳ ስራዎች እየተደረጉ ይገኛሉ ማለት ነው። እንግዲህ ከዚህም በተጨማሪ እንግዲህ የሚከፍ ግብር ከፋይ ሲከፍል ያለ ባንክ መክፈል አይችልም ማለት ነው። ስለዚህ ባንኮችንም በተወሰነ ደረጃ አግኝተን በተለይ የጥቅምት ወር የፋይናንሻል ትራንዛክሽን ላይ ግብር ከፋዩ ችግር እንዳይገጥመው ቅድመ ዝግጅት እንዲያደርጉ በዛም መንገድ ዲስከስ ያደረግንበት የተወያየንበት ሁኔታዎች አሉ። ከዚህም በተጨማሪ እንግዲህ ግብር ከፋዩን ሂሳቡን ካሰራ በኋላ ሂሳቡን የሚያረጋግጥላቸው የሂሳብ ባለሙያዎች አሉ እነሱንም አድሬስ ለማድረግ በተለይ ግብር ከፋዩን ረድቶ ከቅጣት እንዲድኑ ለማድረግ እንዲቻል ሂሳባቸውን ቶሎ አይተውላቸው እንዲያፈጥኑ በዛም በኩል የተነጋገርንበት ሁኔታ አለ ያው እንደሚታወቀው የግብር ማሳወቂያ ወቅቱ ከሀምሌ አንድ ጀምሮ አራት ወራት ነው በገቢዎች ሚኒስቴር የፌዴራል ግብር ከፋዮች በአዋጁ መሰረት ኩባንያዎች ስለሆኑ የደረጃ ሀሌት ውሃ ግብር ከፋዮች ናቸው እና ከሀምሌ ጀምሮ ዝግጅቱ ይሰራል። ከሀምሌ ጀምሮ የተሰሩ ስራዎች ምንድን ናቸው? እነማን ናቸው? በዚህ አመት በሰኔ 30 ሂሳባቸውን ዘግተው እስከ ጥቅምት 30 ማሳወቅ አለባቸው የሚለው መረጃ ነው መጀመሪያ የተለየው። በዚህም መሰረት ጊዜው የገፋሴ ለግብር ከፋዮቻችን በጥሪ ማዕከል በኩል በዚህ በቴሌግራም በፌስቡክ በተለያዩ ሰሌዳዎች ሰሌዳዎችን በመለጠፍ እና ፖስተሮችን በመጠቀም ጥሪዎችን ስናደርግ ነው የቆየ ነው። ከዛም አልፎ ደግሞ አሁን ጊዜው የገፋ ስለሄደ በገቢዎች ሚኒስቴር የምስራቅ አዲስ አበባ ቅርንጫፍ ጽሕፈት ቤት የሚያስተዳድራቸው ስራ ያሉ ሶስት ክፍለ ከተሞች አሉ። የእኛ ግብር ከፋዮች አብዛኞቹ ያሉት ቦሌ፣ የካ እና ለሚ ኩራ ክፍለ ከተሞች ነው። እነዚህ ክፍለ ከተሞች ላይ ዋና ዋና የሚባል ህዝብ የሚሰበሰብባቸው ግብር ከፋዮቻችን ባሉባቸው ኤሪያዎች ላይ በመኪና እየዞረን እንቅስቃሴዎችን እያደረገን እንገኛለን። እንደ ቅርንጫፍ እንግዲህ በርካታ ስራዎችን ስንሰራ ቆይተናል። አንደኛ የጥቅምት ወር ገቢን ፖቴንሻል ለይተህ ምን ያክል ሊገኝ ይችላል የሚለውን አድሬስ የማድረግ ነው። በተለይም በዚህ በአዲሱ የገቢ ግብር አዋጅ ሚኒመም ታክስ ሌቭል የተጣለ ከመሆኑ አንጻር እያንዳንዱ ግብር ከፋይ ምን ያክል ሊደርስበት እንደሚችል ገምትን አስተካክልን አስቀምጠናል ማለት ነው። እንግዲህ ግብር ከፋዩን ከዚህ ከሚከፍለው ግብር አኳያ ምን ያክል ሊሆንበት እንደሚችል ግብር ከፋዩን እንዲያውቀው የማድረግ ስራዎች እየተሰሩ ነው የሚገኘው። ስለዚህ በሁለቱም በኩል ስራዎች እየሰራ ነው የሚገኘው። በተጨማሪ እንግዲህ የተቋሙ ሰራተኞች ወደ መጨረሻ የሚኖሩትን የቅዳሜና እሁድ ቀናቶች ነጻ አገልግሎት የሚሰጥ በመሆኑ ይህንንም ሰራተኛው ተዘጋጅቶ እየጠበቀ ነው ያለው። በዚህ በአጠቃላይ በሁለቱም በኩል እንግዲህ ጥሩ የሚባል ዝግጅቶችና በተግባር ላይ እንገኛለን ማለት ነው። የጥቅምት መስተንግዶ የሚደረገው ያው ዋናው አገልግሎት ሳይቆም ነው። የተለያዩ አገልግሎቶች እንሰጣለን። የክሊራንስ ግብር ከፋዮች አንዳንድ ቴክኒካል ችግር ሲያጋጥማቸው የግንዛቤ ክፍተት ካለ በአካል መቶ የሚረዱበት ኢፋይል ሲያደርጉ በነሱ በኩል ሲስተም አልሰራ ሲል ወይ አንዳንድ ድጋፎች ካስፈለጓቸው ድጋፍ የመስጠት ስራዎችን እየሰራን ያለ ነው። የጥቅምትን በተመለከተ ለየት ባለ ሁኔታ ያደረግነው ምንድን ነው? ራሱን የቻለ የጥቅምት መስተንግዶን በተመለከተ አንድ የተቋቋመ ግብረ ኃይል ወይም ታስክ ፎርስ አለን። ያ ታስክ ፎርስ በሁለት የተከፈለ ነው። የመጀመሪያው የተለያዩ አመራሮች ያሉበት ቴክኒካል ድጋፎችን ከባለሙያ ጀምሮ እስከ አመራር ድረስ ቴክኒካል ድጋፍ የሚያደርግ በየትኛውም ቢሮ ግብር ከፋዮቹ ከቸገራቸው ቴክኒካል ድጋፎችን መረጃዎችን የሚሰጥ ያ ደግሞ ትምህርት ክፍላችንም ይጨምራል። በዛ በኩል ድጋፍ የሚሰጥ የስራ ክፍል ሲሆን፣ ሌላው ደግሞ ግብር ከፋዮቻችን ሲመጡ እንዴት መስተናገድ አለባቸው። ለምሳሌ ወረፋ ሊኖር ይችላል። አንዳንድ መጨናነቆች ካሉ ማንም ያስተባበረው በመልኩ ነው የምናስተናግደው የሚል የሚያስተባብር ሰራተኞቻችንም ጫና እንዳይኖርባቸው ድጋፍ የሚያደርግ ድጋፍ ሰጪ ኮሚቴ አለና ሁለት ኮሚቴዎችን አቋቁመን የጥቅምት ስራን በዛ መልኩ እያሰለጥን እንገኛለን። የእኛ ግብር ከፋዮች በተለምዶ ወደ መጨረሻ አካባቢ የመምጣት ባህሪ እንግዲህ ያልተሻገር ነው ባህሪ ነው ብለን ነው የምንወስደው። እንግዲህ በተለያየ ጊዜ ሁሉ ቅስቀሳም ተደርጎ ግብር ከፋይ እስከ መጨረሻ ቀን ድረስ የመዘግየት ባህሪዎች ያሳያሉ። ይሄ ወደፊትም እናርሙ የሚገባ ነው ብዬ አስባለሁ። ከዚህ አንጻር እንግዲህ ግብር ከፋይ በሚመጣበት ሰዓት እንደ ቀድሞ በአካል የመምጣት ብዙም አይጠበቅበትም። በኢፋይል አድርጎ ኢፓይ ካደረገ እኛ ጋር የሚያገናኘው ነገር ብዙም የለም። ግን የሰነድ አቀራረብ ላይ በተወሰነ ደረጃ የመምጣት እድል ሊኖረው ይችላል። ያም ቢሆን አቀባበል ላይ እንግዲህ ምንድነው እየተዘጋጀን ያለ ነው። ግብር ከፋዩ ቤቱ እንዲመስለው የማድረግ ስራዎች እየሰራ ነው። ደስተኛ ሆኖ እንዲመጣ የማድረግ ስራዎች እየተሰሩ ነው ያሉት። አብዛኛው ግብር ከፋይ ወደ በኋላ ነው የሚመጣው፣ ከባህሪው አንጻር ስለዚህ እሱም በሚመጥን ደረጃ የተቋሙ ሰራተኛም ዝግጅት አድርገዋል። እንግዲህ ቀኑ ላይ በዛ ላይ የምናየው ይሆናል ማለት ነው። እንግዲህ ቴክኖሎጂን በሚመለከት ቴክኖሎጂውን በአዲሱ የገቢ ግብር አዋጅ አንጻር የሲስተም አጀስትመንቶች ተሰርተዋል ማለት ነው። ስለዚህ ግብር ከፋዩ በሚያሳውቅበት ሰዓት ሲስተሙን ተከትሎ እንዲያደርግ የኢፋይሊንግ ሲስተም አጠቃቀም በሁሉም ቦታ ስልጠናዎች እየተሰጡን ያለው ስልጠናው ላይም እዚህም ድረስ እየመጡ የሚገጥማቸውን ችግር እንዲረዱ የማድረግ ስራዎች እየተሰሩ ነው ማለት ነው። እንግዲህ በአሁኑ ለየት የሚያደርገው የሚኒመም ታክስ ፔመንት 2.5 ፐርሰንት ሲስተም ውስጥ የተካተተ በመሆኑ ግብር ከፋዩ እሱ ሲስተሙ ላይ ኢንጀክት በሚያደርግ ጊዜ ዳታውን በሚሞላበት ጊዜ ምን ያክል ሊከፍል እንደሚችል ቀድሞ ሊረዳ የሚችልበት ኦፕሽን ስላለ ቀድሞ ግብር ከፋይ የሚያውቅም ግብር ከፋይ እኛም ምን ያክል እንደሆነ ሚኒማም ግብር ከፋይ ምን ያክል ሊከፍል እንደሚችል ሲስተሙ ራሱ ይረዳል ማለት ነው። ስለዚህ በሲስተም ደረጃ አሁን በተሻለ ሁኔታ ነው ግብር ከፋዮቻችን እየተጠቀሙ ያሉት። በአሁኑ ሰዓት ጥሩ ላይፍ ላይን ያሉና ቆንጆ ነው ማለት ይቻላል። እንደ ገቢዎች ሚኒስቴር ያው መስሪያ ቤቱ እየተሳሰረ ነው። ምክንያቱም ገቢው ሲመራ ከዋናው መስሪያ ቤት እስከ ቅርንጫፍ ያለበት ሂደት በአብዛኛው ከህግ ከመስተንግዶም ተመሳሳይነት አለው ግን አንዳንድ ቢወስዱ ብለን ምንስታቸው ተሞክሮች ከሐምሌ ጀምሮ ያው የግብር ማሳወቂያ ወቅት አመታዊ አራት ወር ነው ግን ዝግጅት እናደርገ የነበረው ከሐምሌ ጀምሮ ነው። በተለይ አዲሱን አዋጅ በተመለከተ ግብር ከፋዮቻችን የግንዛቤ ማነስም አንዳንድ ክፍተቶችም ሊኖሩ ስለሚችሉ እንዴት ነው ግብሩ የሚከፈለው ግብሩ በተለይ አነስተኛ መጠን የሚባለ ግብር ከሁለት ነጥብ አምስት የሚከፈልበት ሁኔታ አለና ይህን በተመለከተ እንዴት ነው መክፈል አለባቸው የሚለው በተቻለ መጠን ሙሉ ግብር ከፋዮቻችን ግንዛቤ እንዲያገኙ ነው ያደረግነው። ይህን ያደረግነው ምንድን ነው በተለይ ፌስቡክ ላይ በምንለቃቸው ቴሌግራም ላይ ኮል ሴንተር ተጠቅመን በምንለቃቸው ሜሴጆች አብዛኛው ግብር ከፋይ ባለበት ሆኖ ግብር እንዴት ነው የሚከፍለው አዲሱ አዋጅ 1395 ከድሮ አዋጅ በምንለያል የሚለውን የግንዛቤውን ስራ ቀድመን የሰራ ነው። አዋጁ ከወጣ ጀምሮ ግብር ከፋይ ላይ ብቻ ሳይሆን ሰራተኞቻችንን በአካል ሲመጣ እንዴት ነው ማስተናገድ ያለባቸው የሚለውን ከመጀመሪያው ጀምሮ አዋጁ ገና ድራፍት ላይ ያለ ቅድመ ዝግጅት አድርገን በተለይ ዋና ግብር ከፋይ የሚያስተናገዱ የስራ ክፍሎች አቅማቸው እንዲያድርግ እንዲያድግ የሰራ ነው። ስራ ያው እንደ ተሞክሮ ቢወሰድ ነው የሚለው። እናስተላልፈው የሚገባው መልእክት፣ አንደኛ ግብር የሚከፈለው ለሀገር ነው የሚል እምነት አለ። ስለዚህ ይህንን ነገር ሁሉም ኃላፊነቱ እንዲወጣ ማሳሰብ እንወዳለን። ሁለተኛ ግብርን በወቅቱ መክፈል በኋላ ከሚመጣው መጨናነቅም ካለባል መቀጫና ወለድም ሊያድን ስለሚችል ሰው ኃላፊነቱን በወቅቱ እንዲወጣ የዘውትር መልእክታችን ነው ማለት ነው። ከዚህም በተጨማሪ ህብረተሰቡ እንግዲህ የህግ የታክስ ህግን አክብሮ ደረሰኝን የመቀበል ደረሰኝን የመስጠት ባህል የምን ጊዜውም እንዲያጠናክር መልእክታችን እናስተላልፋለን ማለት ነው። ዛሬ ለምሳሌ ጥቅምት እያለቀን ያለው ግብር ከፋዮቻችን ሂሳባቸውን አጠናቀው በጊዜ መተው መተው ሳይሆን አብዛኛው የፋይሊንግ ስለምናሳውቅ ቴክኒካል ችግርም ሊገጥም ስለሚችል የመጨረሻ ቀናትን ሳይጠብቁ ታክሱን በጊዜ ማሳወቅ እንዳለባቸው ነው። ምክንያቱም ጊዜው በረዘመ ቁጥር የሲስተም መጨናነቅም ይገጥማል። ወደ ክፍያም ሲኬድ ባንኮች አካባቢ መጨናነቅ ስለሚገጥም በተቻለ መጠን የመጨረሻው ቀን ሳይደርስ በቀሪ ቀናቶች ታክሳቸውን አሳውቀው ታክስ ግብራቸውን እንዲከፍሉ አደራ ነው የምለው።